አሁንም የሚጠቅም ነገር ያለው ሰው ከመጣ እኛ ክፍት ነን። ለሱ አይደለም ለኔ አይደለም ለኢትዮጵያ ሲባል ጠቅላይ ሚኒስትርነት እሳ እሱ ነው ጸቡ ካላችሁኝ፣ እውነት እውነት እላችኋለሁ በሰላማዊ መንገድና በምርጫ እስከሆነ ድረስ ጠቅላይ ሚኒስትር ችግር የለውም። መጥፎ የሚሆነው እኔ ብቻ ነኝ የምችለው እናንተ አትችሉ ምናምን፣ እሱ ጥሩ አይደለም። ሰላም እንቢ ያለ አልገባም ብሎ ትውልት የሚያዘጋ የሚያግድ ካለስ ህግ የማስከበር ስልጣን ስልጣናችን ነው እንታገለዋለን ይታገል ነው ያለው አትታገሉ እጃቸው አጣጥፋችሁ ተቀመጡ ካልከን ህዳሴ የሚባል የለም ወጥቶ መግባት የለም ችግር እኮ ነው በየቦታው ሽፍታ ሞልቷል we have to fight fight እያደረግን ከገባስ እንተዋለን ለምሳሌ ፕሪቶሪያ ፕሪቶሪያ እኮ አስደማሚ ድል ነው የኔ ወንድም መቀሌ በ24 ሰዓት መግባት እንችል ነበር እያሸነፍን ነው ያለቀ ጦርነት እኮ ግድ የለም ሰላም ይሻላል ሁለት ሰው ቢተርፍ ሶስት ሰው የሚተርፍ ኢትዮጵያዊ ነው ብለን ፈረምን እንጂ እኮ እያሸነፈን ነበር። ታውቃላችሁላችሁ ምን ያክል ለሰላም ኮሚትመንት እንዳለን ያሳያል። በሰላማዊ መንገድ የተሻለ ሐሳብ፣ የተሻለ አቅም ይዞ የመጣ ካለስ በደስታ አትጠራጠሩሱ። ኢትዮጵያ ውስጥ ሰላም ያስፈልጋል። ለሰላም ማክሲመም እንሰራለን። ሰላም ፈልጎ ለመጣው እጃችን እንዘረጋለን። ከመጣ በኋላስ የእኛ አካል አድርገን አብረን እንሰራለን፣ ሀገሩ የእሱም ጭምር ስለሆነ